እኔ አሁን ባለፈው ሰሞን ላይ እንዳያችሁት ነው፣ ከእናንተ የሚደበቅ ነገር የለም እና ጀምሬ የነበረው እኔ በቀላል ነገር ፕራንክ አድርጌ ተዋለው ብዬ ነበር ያሰብኩት፣ ግን ነገሮች እየተደራረቡ እኔም ምል ውስጥ እየገባ እሱም ምል ውስጥ እየገባ በተኛ ግን ተናገሪ፣ ግን ምንም እንዳላረኩኝ ተናገሪ። ቤተሰብ እሺ ትናገር በእናንተ ቤተሰቦች ቅድም ነግሬያቸዋለሁ ግን ቅድም ሴታፑን አስተካክለሽ ነው አጠገባችን ሆነው ለነገሩ ብዙም አላወቁም ወዳም አላወቀችም ውሺም አላወቀችም ያው እያስመሰልን እያስመሰልን ነበር የኖር ነው ግን አለመናገር እኔ አልቆጨኝም ለምን ሌላ ጭንቀት ስለሚመጣ ግን እንደዚህ አይነት ነገር በሁለት ፍቅረኛሞች መሀል እንደዚህ አይነት ክፍተት መፈጠር ለሌላ ነገር ስለሚያደርግ። ከዚህ በኋላ እንደዚህ አይነት ነገር ላለመፍጠር እሞክራለሁ በኔ በኩል። በሷ በኩል ደግሞ ያለውን እሷ ትንገራችሁ። እንኪ እሺ። ሰላም ሰላም። ውድና የተከበራችሁ ተከበራችሁ የሀብቲው ቤተሰቦች የኛ ቤተሰቦች እንዴት ቆያችሁልን? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ጾም እንግዲህ እንደ እግዚአብሔር ፍቃድ፣ እግዚአብሔር ረድቶን እያለቀ ነው። አሁን ትንሽ ቀናቶች ነው የቀሩን እና ከወዲሁ እንኳን አደረሳችሁ ማለት ፈልጋለሁ በሰላም ይዞ በሰላም መጨረስ ቀላል ነገር አይደለም እና ለሁላችሁም ከነቤተሰቦቻችሁ ለኛም ቤተሰቦች እንኳን አደረሳችሁ ማለት ፈልጋለሁ። እናንተ ጋር ስራ ምናምን አሪፍ እንደሆነ ተስፋ አድርጋለሁ። እኛ ጋም ጥሩ ነው። ያው ብዙም አሏሻችሁ እናንተ የምታውቁት ነገር ነበር። ትንሽ የማይሆኑ ነገሮችን አሳልፈናል። ያው በትንሽ ነገር ብላችሁ የምትጀምሩት ነገር ራሱ እንትን እያለ እየረዘመ እየረዘመ ነገሮች የተደራረቡ ለካ በጣም ብዙ ስህተቶችን ይፈጥራል። እና እኔ አሁን በዚህ ነገር እሱን ተምሬ ያለው ቀላል ነገር ብዬ ያሰብኩት ነገር በጣም በቃ ተለት ተለት እየረዘመ እየረዘመ ቀናቶች ቀናቶች በተጨመሩ ቁጥር በጣም ነው የሰውን ህይወት የሚበጠብጠው። እና አንዳንዴ እንትን ማለት ነገሮችን ማሳደር ራሱ በጣም እንትን አለው ህይወታችሁ ላይ ለውጥ ያመጣል ማለት ነው እና እኔ አሁን ባለፈው ሰሞን ላይ እንዳያችሁት ነው። ከእናንተ የሚደበቅ ነገር የለምና ጀምሬ የነበረው እኔ በቀላል ነገር ፕራንክ አድርጌ ተዋለው ብዬ ነበር ያሰብኩት፣ ግን ነገሮች እየተደራረቡ እኔም ምል ውስጥ እየገባ እሱም ምል ውስጥ እየገባ በቃ ስልክ እስከ አለማንሳት እስከ መኮራረፍ እንደዚህ ሁሉ ቀናቶችን እራሱ ተኩራርፈን ነበረ። በቃ በጣም የሚያስጠላ እልህ ውስጥ እየገባን ሁለታችንም ሳንገናኝ ምን ሳንል በቃ ብዙ ቀናቶች አልፈዋል። ና ብዙም እኔም እልህ ውስጥ ገባ እሱም እልህ ውስጥ ገባና ለመደዋወል ለማውራት እራሱ በጣም ያስጠላ ነበር ጊዜው እና አሁን ግን ዛሬ እንደዚህ በበዓል እንደዚህ በጾም ውስጥም እራሳችን እንትን ሳንል እንኳን ጾምን ለማለት ራስ ስለሚከብድ እና እኔ በቃ ደውዬለት ነበረ። እና ዛሬ ግን አንስቶልኛል። በበዓል በምናምን እንደዚህ ተዘጋግቶ ምናምን ማክበሩ በጣም የሚያስጠላት ነገር ስለሆነ አንስቶ አንስቶልኛል ዛሬ፣ በጣም ደስ ብሎኛል። እመጣለሁ ብሎኛል። እና ያሳለፍነው ነገር ከናንተ ጋር አብሮ ስለሆነ በእናንተ ፊትም ይቅርታ ልጠይቀው ፈልጋለሁ። በእናንተ ፊትም ነገሮች እንዲፈቱ ፈልጋለሁና ይህንን ለማድረግ ነው ዛሬ የመጣሁት። እንግዲህ እንደ እግዚአብሔር ፍቃድ ይቅርታ ነው የሚቀበለኛል ብዬ አስባለሁ። ነገሩም ተፈቶ አሪፍ በአለም እንደምናሳልፍ ተስፋ አድርጋለሁ። እና ይህንን ነው ያሰብኩት። እንግዲህ እግዚአብሔር ይርዳኝ እናንተንም። ያው በዚህ መሀል ብዙም እንትን ያላችሁ ሰዎች አላችሁ። እኔ በፕራንክ አድርጌ እልህ ነው እልህ ውስጥ ነው የተግባባ ነው። እና ይህንን ነገር ደግሞ ፈትቼ ለማሳየት በተቻለኝ አቅም ሞክራለሁ እና በቃ ሌላ ምን መላችሁ ነገር የለኝም። ከወዲሁ እንኳን አደረሳችሁ። እንግዲህ ልጠብቀው እና ከዛ በኋላ ያለውን ደግሞ አሳያችኋለሁ። ያው የሚፈጠረውን ነገር አብረን እናያለን። በቃ እንጠብቀው። የነገን ማውቅ ፈለኩ፣ መጪውን ማየት ናፈኩ።

እንዳንቀበላቸው አስቤ ነው እንጂ እናፈክሽ። ኦኬ፣ እሺ። አ ቦሳ ማን አንቺም ዘጋጋሽኛ አስቀይሜሽ ነበር ነው። እንደዚህ ብቻ ነው። ሰላም አፍሬ እሺ፣ እንደዚህ ብቻ ነው በሰው ፊት አፍሬ ነው እንጂ እንደዚህ ብቻ አይደለም። እሺ አሁን ስራ አልበዛብሽም እንዴ? እና እንዴት ካሜራ ይዘሽ ምናምን ገበያ ለገበያ ስጦዝ ቤተሰብ አረ ቤተሰ እኔ እናችሁ ቤተሰቦች አማን ነው። ጠፍተናል አይደል? ያው ትንሽ ያለ መግባባት ነው። ከዚህ በኋላ እንግዲህ ቤተሰቦች ያው ከብዙ ጥፋት በኋላ ነው አሁን የመጣ ነው። ያው ምንም በማላውቀው ነገር እቺ እንግዲህ ምን በት ይቅርታ፣ አሁንማ ተቀበልኩኝ። ያው ግን ለማንኛውም እንኳን አደረሳችሁ። መሳቅ እየናፈቀኝ ጠፋብኝ። እራሱ እንትን እራሱ ናፈቀኝ። ከማን ጋር ልሳቅ? አረባኸሽ ከቦሳ ጋር ትስቂያለሽ። እኔ ነኝ እንጂ እዛ ከማን ጋር እስቃለሁ? ከስራ ቤት ከቤት እስቃለሁ። ከአንተ ጋር ተኮራርፌ እንዴት አትስቂም? ከቦሳ ጋር አትስቂም? አሁን አንጀቴን እየበላሽ ነው። እስካሁን አልሳኩም ነው። ይኸውልህ ጊዜ አልሳኩም አምሮ ብሻል ደግሞ ያው ሁሉ እዚህ ቁጭ ብለን ተዘጋግተን አለነዋ። ሁለተኛ ግን ተናገሪ ግን ምንም እንዳላረኩኝ ተናገሪ ቤተሰብ፣ እሺ፣ ቅድም ነግሬያቸዋለሁ ግን። አሀ ቅድም ሴት አፑን አስተካከልሽ ነው እንጂ የእውነት ግን እኔ እንደዚህ እንደዚህ ቀን ከሌት እንደዚህ እያደረ ሲመጣ እንደዚህ ነገር ውስጥ ይከራል ብዬ አላሰብኩም። እኔ ቀለል ያለ ፕራንክ ሰራለሁ ብዬ ነገሩን ሳየው፣ እሱ ምን ል ውስጥ አስገባኝ እንጂ ልጁ ምንም የሚያጠፋው ነገር ጭራሽ እኮ ባልቴ ኮ ያረገችኝ አውርታል እንትን ብላ እየመጣልኝ እኮ ነው እየመጣልኝ፣ ምንድን ነው ስሜ ውስጥ ስገባ በቃ እየመጣልኝ እየመጣልኝ። ግራ የገባኝ ደግሞ ሆነ አውርታል የሚለው ነገር ነው። እኔ ከምን ከመች ጀምሮ ነው ነው እኔ እና ቤተሰቦች ብዙ ጠፍተናል። ያው በዓል ስለሆነ ሰለሆነ እንክሳለን ለማለት የመጣ ነው። በበዓልም ምድር መጣላት በጾሙም በማማቱ መጣላት፣ እኔ ያሰብኩት እንደው መች ነበረ ሰኞ ለት በቃ ችግር የለውም ብዬ ይቅርታ ልላት ስደውል ለመበቀልን ስልክ አላነሳችም። ከዛ ተናደድኩኝ። አንዴ ነው የደወልኩት ደግሜ አልደወልኩም። ከዛ አላነሳውም። ከዛ በኋላ ዛሬ ያው ገበያ ላይ ሆኜ እንዳጋጣሚ ተፍተፍ እያልኩኝ ያው ዶሩ ነብረናም ነው አባ አባራው ነው ዶሩ ነብረናም ነው የሚላሰበት ያሳመጣልኝና አነሳሁት። ኦ ውዬ አነሳሁት። አሪማ እዛ ገበያ ላይ ምናልባት ከሌባ ጋር ተነጋግራ ስልክ ልታሰርቀ ይመስል። አይ እንደዛ ማለት ነው ነበር እንዳ እንትን አዎ። እና ቤተሰቦች በጣም ያው በመካከላችን ያው በፍቅር መሀል የሚገባ ሴጣን ያው እሷ አሁን ባላሰበችው እኔ ወይ ፍራንክ ለማድረግ ነው ቅድም እንደነገረችኝ ከሆነ እኔ ፕራንክ ለማድረግ እንጂ ለሌላ ነገር አይደለም ብላ ስትነግረኝ፣ ያው እኔ መጀመሪያም ይቅርታ ልጠይቃት ነበረ። ፕራንክም ባትለኝም ብትለኝም ይቅርታ ጠይቃት በዓሉን በሰላም ለማሳለፍና የእኔና እሷ ክፍተትም ጋቡ እንዳይሰፋ ብዬ ቀድሜ እኔ እራሴ በቃ ጥፋተኛ እሷ ብትሆንም እኔ ይቅርታ ልጠይቃት ነበረ። ያው ይቅርታ መጠየቅ ትንሽነት አይደለም፣ ትልቅነት ትልቅነት ነው። ስለዚህ እኔ ተሸንፌ ይቅርታ ጠይቃን ነበር፣ ግን እሷ ቀድማ ይቅርታ ጠይቃኛለች። እኔም ቶሎ ብዬ ሳታ እንትን ደግማ ሳት መልሰው ይቅርታዋን ሳታነሳ ቶሎ ብዬ እሺ እሺ እንዲያ ይቆጨኝ። በኋላ በጣም ነው የሚቆጨው፣ ግን የምር ሁለት የሚዋደዱ ሰዎች ሲለያዩ በጣም ነው የሚቆጨው። ቤት እልህ ራሱ በጣም ካለፈ በኋላ ነው እራሳችሁ እራሳችሁ የምትቃጠሉት እንጂ እኔ ጋር ማንም ማንም የሚቃጠልላቸው የለም። በቃ እኔ ሁለተኛ ምናምን ብዬ ነበር። በዚህ ሁሉ ቀን ስንት ነገር እናደርጋለን ብለን ያሰብነውን በአንዴ ምንም ሳናደርግ፣ ያው ባልደረሰ ምንም። እኔ ዛሬ ራሱ ይቅርታ ልጠይቅሽ የነበረው በእንደዚህ አይነት ማታ አልነበረ አሁን ድንገት ካሜራ ይዘሽ እኔ አንዶሯን ይዘህ ብትመጣ አሰብኩት። አይደለም ካሜራ ይዘሽ እንትን ስላልሽ እንጂ ሌላ ነገር ነበር ያሰብኩት። ቅርታ የምጠይቅሽ አጠያየቅ በዚህ መልክ አለበት። አመለጠሽ፣ አመለጠሽ። ሌላ ጊዜ ለምን ማጥፋት አለብኝ? አሁን ነው ማጥፋት አለብኝ። ምን ከዛ በኋላ አሳይሻለሁ። ሁለተኛ ይፈጠር እና አሳይሻለሁ። የምር ግን በእንደዚያ ነበር የሚያሰብኩት። የምር በጣም በትልቁ አድርጌ የሆነ ነገር አድርጌ ይቅርታ አልጠይቅሽ ነበር ያሰብኩት። ያው ችግር የለውም። ዋናው እኔና አንቺ አንድ ላይ መሆናችን ነው። ደግሞ በጣም ብዙ ሰው እግዚአብሔር ይስጥልኝ። በውስጥ የሚገርምሽ ለእኛ የሚቆረቀሩ የሚያስቡ ሰዎች አሉ። ታምኛለሽ? ታምናለሁ። የምር ታምናለሁ። በጣም ብዙ ሰው በእውነት በውስጥ እየገባችሁ እንደ ራሳችሁ ሕይወት በቃ በጣም እንደውም እንደ ታላላቅነታችሁ ግዴታችሁን ሁላችሁም ተወጣችሁ። አዎ በጣም ነው የምናመሰግነው። እግዚአብሔር ይስጥልኝ የምር እዚህ አጠገባችን ሆነው ለነገሩ ብዙም አላወቁም ወዳም አላወቀችም ሙሺም አላወቀችም። ያው እያስመሰልን እያስመሰልን ነበር የኖር ነው። ግን አለመናገር እኔ አልቆጨኝም። ለምን ሌላ ጭንቀት ስለሚመጣ ያው መታረቃችን እንደማይቀር አውቀዋለሁ እኮ። ግን ለምን ይሰማል? ተፋፍርን ነው ሲጨምር። አዎ ለምን ይሰማል አልኩኝና በቃ ዝም። ሙሺ ራሱ ምንድን ነው ምናምን ስትለኝ ከቤት አልወጣም ብዙ ጊዜ አንቺም ማለት ምንም ያው ስራ በስቷል እያልኩኝ እየጠፋው ነበረና ለዛ ነው። ቤተሰቦች ግን እንኳን አደረሳችሁ አላልኩም እንዴ ያለው እንኳን፣ በቃ እንኳን ለትንሳኤ በዓል በሰላም አደረሳችሁ። ያው ደርሷል ዛሬ እንኳን አደረሳችሁ። እኔና ናኑካ በሰላም መጥተናል። ከዚህ በኋላ እንግዲህ እንደዚ አይነት ክፍተቶችን ላለመፍጠርና ፍጠርና በትልቅ ፍቅር በሆነ ፍቅር በሆነ ቤተሰብ ገንብተን ማለፍ ነው የምንፈልገውና ምንም ልንል አንችልም። በጣም ነው የምናመሰግነው። በውስጡ መስመርም እየላካችሁ አረባካችሁ ያላችሁ ስትመክሩን የነበራችሁ አንተ መካሪ እንጂ ተጣይ አይደለህም ብለውኛል። እኛ ያው ሁሉም ሰው የራሱ ድክመት አለበት የራ እኔ መካሪ በሆንም ራሴ ላኖረው ይችላል ያንን ነገር ያናደዳል በሰዓቱ እንድናደድ እችላለሁ፣ እና በንዴት ሰዓት ደግሞ የሚፈጠረውን ታቁታላችሁ። በቦታው ያለው ሰው ነው የሚያውቀው፣ እና እኔ መካሪ ስለሆንኩ ብቻ ያ ነገር አይፈጠርም ማለት ከባድ ነው። ግን እንደዚህ አይነት ነገር በሁለት ፍቅረኛሞች መሀል እንደዚህ አይነት ክፍተት መፈጠር ለሌላ ነገር ስለሚያደርግ ከዚህ በኋላ እንደዚ አይነት ነገር ላለመፍጠር ሞክራለሁ በእኔ በኩል። በእሷ በኩል ደግሞ ያለውን እሷ ትንገራችሁ። እሺ እኔ ያው ነቅድም ብዙውን ብያችኋለሁ ላለመደጋገም ያክል በቃ፣ እርስ በርሳችሁ ያለውን ነገር እኔ ለሌላውም ሰው መክረው፣ ቀን ከሌት አለማሳደር የዛኑ ሰዓት ተነጋግሮ መፍታት እንያየውበት በዚህ እና፣ እልህ መጥፎ ነው፣ እልህ በጣም የሚያስጠላ ነገር ነው። ብዙ ያሰባችሁትን ነገር ሳታረጉ ነው የምትቀሩት። ሌላ በቃ ይቅርታ አስጨንቄ ስላስጨንብላችሁ። ምን እና አሁን መልካም በዓል ከነ ሙሉ ቤተሰቦቻችሁ ስራን ቦታ ላይ የምታሳልፉ ሁላችሁም በቃ ከና ገና ከዚሁ ስለሆነ በዓል ያለው ግርግሩ ምናምን እንኳን አደረሳችሁ ማለት እንፈልጋለን። ግን ግን ማለት ነው ግን በጣም የሚቆጨው ቤት ከገባችሁ በኋላ ነው ተጣልታችሁ ማታ ላይ ነው ሁለተኛ ምናምን ብዬ ማታ ላይ እንዴት ልተኛ እንደዚህ አስቀይመኝ ሄደ እኔ ነኝ እንዲያስቀይም እንዴ ምንስ ቢሆን እንዴ እቺ ልጅ ምን አስባው እንዴ ታላቅ እኔ መቼም አላስቀይም እራስሽ ያመጣሽ ጣጣ ነው እኔ እኮ ደግሞ ቢያንስ ፕራንክ ሰራ ዛሬ ነገ ነገ እነግርሻለሁ ወይ ዛሬ ነገ እነግርሻለሁ እኔ ያ ፕራንክ ላይ እንዴት እንበንኩ ታውቃለህ እኔ ፕራንክ መስራት ሻር አይደለም እኮ ያናደደኝ እንዴት ታማኝ ያለ የሚለው ቃል ነው። እኔ እንዴት ምን አይነት ፕራንክ ነው ቃሉ እራሱ በቃ አናደደኝ። ፕራንክ ሳይሆን ቃሉ ነው ያናደደኝ። በቃ ፕራንክ ላይ ይመጣልኝ ነገር ነው። ስንት ፕራንክ የሚደረግ ነገር አሁን ወደኋላ ታማኛለህ። ወደኋላ አልፈለም እንኖረው ለምንድን ነው ወደኋላ ማን አልፉ። እዚሁ እራሱ አሁን ተጣልተን እንድንሄድ ነው የሚፈልገው። ዶሮ ገዝቻለሁ። በዚህ ይፍነን እቤት እንዲ ይዤ ነው የመጣሁት። ብታይ አዋራ በአዋራሁኝ ይሄ ፀጉሬ እንትን አልኩኝ። እንዲ እንዲ ምናምን ብዬሽ ነው የመጣሁት አንቺዬ። እኔ እኔ ዶሮቹን ሳይነው ደስታ ሊሰማኝ እንጂ ለማን ዶሮ ገዝቼ ምን ብዬሽ ነው የመጣሁት። አባራሁ ዶሮ ገዝቷል። እና ቤተሰቦች፣ ሀገር ውስጥም ከሀገር ውስጥም ውጪም ያላችሁ ተምታታብኝ። ከሀገር ውጪም ያላችሁ፣ ሀገር ውስጥም ያላችሁ ለትንሳኤው በዓል በሰላም አደረሳችሁ። የዛሬ ሁለት ወር እንደዚህ ነበር፣ እንኳን አደረሳችሁ ለጾም ያያችሁ። አዎ ለጾም ያያችሁ እስኪፈታም እግዚአብሔር ያድርሰን ብለናችሁ ነበር። ይኸው ደርሰን እንግዲህ ለመፈታት እየተቃረበ ነው። አሁን ለቀም አዎ፣ ደርሷል፣ ደርሷል በቃ። እንኳን አደረሳችሁ። ለማንኛውም ሁላችሁንም በጣም ነው የምንወዳችሁ። ከጎኔ ለነበራችሁ በውስጥ መስመር ስትመኩሪኝ እና በጣም አዝናችሁ እረ እባካችሁ ታረቁ ስት ነው ነበረ ለብዙዎቻችሁም ቃል ገብቼ ነበረ። እኔ ችግር የለም ታረቃለሁ፣ ራሴ ተሸንፌ ቢሆን ብዬ ቃል የገባሁላችሁ አላችሁ። ኮመንት ላይ ሞታቸው አዎ ብለህን ነበረ። እናመሰግናለን ብትሪኝ ደስ ይለኛል እና አንቺ ሲያለሽ የለም የሆናችሁ እህቶቼ መክራችሁኛል እንደ ታላቅ ተቆጥታችሁ ምናምን ሀሳባችሁ ሰታችሁኛል። ይኸው እንግዲህ አይታችሁታል እና እናንተም ከናኒ ምክር ሰጥተናል የምትሉ ሰዎች ብታሳዩ ደስ ይለኛል፣ ያሳዩ ደስ ይለናል። እና ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናመሰግናችሁ። ዛሬ መጣ ነው ያው አስበንበት አይደለም ይመስለኛል እና ሰላም መሆናችንን ለማሳየት ያህል ነው እንግዲህ በዓሉን የሰላም የፍቅር አድርጎ እንደ ሁላችንንም አንድ ላይ ያሰባስቦ እንደሚያሳየን አልጠራጠርም። ለዛሬው ይብቃል። በጣም ነው የምንወደ። ተሳክቶልኛል። ቻው በቃ፣ እኔ ከእሷ ጋር ልሆን፣ እናንተም ከእስኩል ለአንድ እራሴ